ይህንን ታሪክ እንደሰማው የኸሊፋው ዑመር ሰማዕትነት ታሪክ ትዛል። እርሳቸውም ልክ እንደዚህ የፈጅር ስግደትን ለመምራት ቆመው ባሉበት ሰዓት አቡ ሉሉዋ አልማጁሲ የተባለ የፐርሺያ ባሪያ በጥላቻ ውስጡ የተሞላ ቀረባቸው። ይህንን ዓለም ለቃችሁ ከመሄዳችሁ በፊት ያለው ተግባራችሁ የአላህን ቤት ማጽዳት ቢሆን ምን ይሰማችኋል? በፈረንሳይ ውስጥ ይኖር የነበረው ሰው በትክክል የደረሰበት የነበረ? ነገር ግን ይህ ሰው መስጅድ እያጸዳ ብቻ አይደለም የነበረው። መስጅዱን አጽድቶ ከጨረሰ በኋላም በሁለት ጎኑ ስለት ባለው ጩቤ ከአርባ ጊዜ በላይም ተወጋ እንጂ ይህን የተፈጠረው አሰላሙ አለይኩም ወንድምና እህቶቼ። በአንድ ጸጥረጭ ባለ ሰላማዊ የአርብ ዕለት ጠዋት በፈረንሳይ ሀገር በሚገኝ መስጅድ ውስጥ፣ ልብ ሰላምን የሚያገኝበት የአላህ ቤት ውስጥ በቃላት ለመግለጽ የሚከብድ ሰቅጣሽ ተግባር ተፈጽሟል። መስጊድ ለአምልኮነት እንዲውልና የአላህን ስም ለማላቅ ሲባል የተገነባው ስፍራ የጥላቻ ወንጀል የሚፈጸምበት ቦታም ሆኗል። ከጥቂት ቀናቶች በፊት በመስጂድ ውስጥ የተፈጸመው የጥላቻ ወንጀል በደቡብ ፈረንሳይ በሚገኘው የላግራንድ ኮምቤ መስጂድ ውስጥ ነው። በመስጂድ ቅጥር ግቢው ውስጥ የተፈጸመው የጥላቻ ወንጀልን የፈጸመው ሰው ኦሊቨር ይባላል። ሟች አቡበከር የሚባል ሙስሊም ሲሆን በሃያዎቹ መጀመሪያ የእድሜ ክልል ላይ የሚገኝና ስሩም ከአፍሪካዊቷ ሀገር ከማሊ የሆነ ነው። አቡቦከር የንጋቱን ጊዜውን አላህን በመስጊድ ውስጥ በማምለክ አሳልፎ ከጨረሰ በኋላ መስጅዱን አጽድቶ ለመሄድ አስቦ ነበረ። ልክ አቡቦከር ለመሄድ በተዘጋጀ ጊዜ ግን ኦሊቨር የሚባል ሰው ወደ መስጊዱ ገባና በእስልምና መማረኩን ገልጾ እንዴት እንደሚሰገድ መማር እንደሚፈልግ ይጠይቀዋል። አቡቦከርም ፍጹም ፍጽም በሆነ ቅንነትና ለአላህ ባለው ፍቅር ተነሳስቶ ወደ መስገጃ ስፍራው ይዞት ሲሄድ የተጋራው የቪዲዮ ምስል ያሳያል። እንዴት እንደሚሰገድ ሊያስተምረው ለአላህ ሲል ብቻ አንድን ሰው ወደ እውነት መምራቱ ብቻ ነበር የታየው። አቡበክርም ስግደቱን መምራት ጀመረ፣ ልክ ኢማሞች ሶላት እንደሚያሰግዱት ባለ መንገድ ሆኖ። ኦሊቨርም እንዴት እንደሚሰገድ ለመማር አጠገቡ ቆመ። በእርግጥ ሰውየው የእውነት ስለ አሰጋገድ ለመማር እንደመጣ ሰው ሆኖ ስግደቱን መከተል ጀመረ። ነገር ግን ልክ ኢማሙ ለሱጁድ ወደ ታች እንደወረደ፣ ከመቀጠላችን በፊት ግን እዚህ ጋር አንድ ቆም ላድርገውና ይህንን ነገር እንድነግራችሁ ፈቀዱልኝ። ይህ የምነግራችሁ ታሪክ ሰው ሲያወራ የሰማሁት ታሪክ አይደለም። ምስሉን በኢንተርኔት ላይ ብትፈልጉት እንኳን አታጡትም። ኤፕሪል 28 ዕለት የተፈጸመ ክፍተት በእጅጉ የሚረብሽና ልብ ሰባሪ ነው። በተመሳሳይ ደግሞ ስሜት ቀስቃሽም ነው። ከአላህ ጋር የምንገናኝበት ቅጽበት ያማረ ሲሆን፣ አላህ በአንተ ደስተኛ በሆነበት ቅጽበት ከጠራህ እውነተኛው ስኬት እርሱ ነው። ሙሉን ዝርዝር እንነግራችኋለን። አብራችሁን ቆዩ። እንዴት እንደሚሰገድ አቡበከር ለኦሊቨር በሚያሳየው ጊዜ ሱጁድ ለማድረግ ሲያጎነብስ ኦሊቨርም እርሱ እንዳደረገው ያደርጋል ብሎ ነበረ የጠበቀው። ኦሊቨር ግን ይህንን እድል ተጠቀመና እጅግ አሰቃቂ የሚባለውን ኃጢአት ፈጸመ። ልቡ በጥላቻ እየተቃጠለ በሁለቱም ጎኑ ስለታም የሆነ ጩቤውን ከቦርሳው መዙ ወጣና በሱጁድ ላይ ያለውን አብወከርን ከአርባ ጊዜ በላይ ደጋግሞ ወጋው። ይህንን ወንጀሉን ከፈጸመም በኋላ ሙሉውን ትዕይንቱን በቪዲዮ ቀርጾ በሶሻል ሚዲያ ላይ በኩራት አጋራው በኢስላም ላይ ከባድ ምት እንዳሳረፈ በመገመት። ይህ ሁሉ ክስተት ግን በመስጅድ ውስጥ ባለ ሲሲቲቪ ካሜራ ተቀርጾ ነበረ። ይህንን ታሪክ የምነግራችሁ ኢስላም ጠልነት በዓለም ላይ በምን ያህል ደረጃ እንደተስፋፋ ያለውን ገሃድ ለማስጨበጥ ስል ብቻ አይደለም ወይም ለሙስሊሞች ያለው ጥላቻ በምን ያህል ደረጃ እንዳደገ ለማሳወቅ ብቻም አይደለም። ሁሉም ሰው ስለዚህ የሚያወራው ጉዳይ በመሆኑ ለጆሯችሁ አዲስ አይደለም። ነገር ግን ለእኛ ሙስሊሞች ይህ ዓለም ጀነታችን አይደለም፣ የፈተና ቤታችን ነው። ይህንን ካስታወሳችሁ ዓለም የፈተና ቤት ናት ስለሆነ ሰው ሞት በሰማችሁ ቁጥር፣ ወይም የሆነ ሰው ይህንን ዓለም ጥሎ ሄደ የሚባል ነገር በሰማችሁ ቁጥር ደስተኛ መሆን አለባችሁ። ምክንያቱም አላህ በእነርሱ በተደሰተበት ሁኔታ ላይ ሆነው ይህንን ዓለም ጥለው ሲሄዱ፣ በዚህ ሰው መንፈሳዊ ቅናት ሊያድርባችሁ ይገባል። ኦሊቨር ያሸነፈ ቢመስለውም ኢስላምንና በሙስሊሞች ላይ ታላቅ ጀብዱ ፈጽሞ ድልን እንደተቀዳጀ ቢያስብም እውነታው ግን ያሸነፈው አቡበከር ነው። በመጨረሻው ጊዜው ወቅት የአቡበከር ተግባር በእጅጉ ከመልካሞቹ የሚያስመድበው ነው። አላህ ቀንና ማታ የሚመለክበትን መስጂድ ማጽዳት፣ አንድን ነፍስ ወደ ኢስላም ለመምራት ማቀድ፣ ሱጁድ ላይ መሞት፣ እጅግ ለአላህ በቀረበበት ቦታ ላይ ሆኖ የጁምዓ ዕለት ጠዋት፣ የሳምንቱ እጅግ ተወዳጅ በሆነው ቀን ውስጥ መሞት፣ ይህ በእርግጥም መታደል ነው። የአቡበከርን ሞት ባዩ ጊዜ ብዙዎችም አላህ ምን ያህል ቢደሰትበት ነው ብለዋል። ከዛም አጥቂው ኦሊቨር ካጠቃው በኋላ ተግባሩን በሚፈጽም ጊዜ ሁሉንም ክስተት በስልኩ እየቀዳ ነበረ። በቪዲዮውም ላይ አላህን ሲሳደብ የሚያሳዩ ቃላቶች ይሰማሉ። እጅግ ነውረኛ ቃላቶች እየተናገረ የአላህን ስም ሲያጎድፍ ኢስላምን ሲሳደብ በቪዲዮዎቹ ላይ ተቀርጸው በመላው ዓለም ላይ ተሰራጭቷል። ይህ ኦሊቨርስ በአላህ ቤት እንኳ አላህን በማስታወስና በምሕረቱ ዙሪያው ተከቦ እንኳ ልቡ እንደጠቆረ ነበረ። በከፍተኛ ጥላቻ ውስጡ የተሞላ እንደመሆኑ አላህ የውሸት ሱጅድ እንዲሰግድ እንኳ አንዴ እንኳን አልፈቀደለትም። በልቡ ትዕቢትንና በበሽታ የተሞላ ልቡን ይዞ ከአላህ ጋር መገናኘቱ አይቀርም። እውነተኛው አሸናፊ አቡወከር ነው፣ እውነተኛው ተሸናፊ ኦሊቨር ነው። እንዴት ያማረ መጨረሻ! እንዴት ያማረ ይህ ሁሉ ነገር በምስል ተቀርጿል። ብዥ አድርገንም ቢሆን ምስሎቹን እናሳያችኋለን። ነገር ግን ማየት ካቃታችሁ ይህንን ክፍል ማሳለፍ ትችላላችሁ። ይህንን ታሪክ እንደሰማው የኸሊፋው ዑመር ሰማዕትነት ታሪክ ትዝ አለኝ። እርሳቸውም ልክ እንደዚህ የፈጅር ስግደትን ለመምራት ቆመው ባሉበት ሰዓት አቡ ሉሉዋ አልማጁሲ የተባለ የፐርሺያ ባሪያ በጥላቻ ውስጡ የተሞላ ቀረባቸው። በእጁም በሁለቱም ጎኑ ስለት ያለውና መርዝ የተነከረ ጩቤ ይዟል። ልክ ኸሊፋው ዑመር ስግደቱን እንደጀመሩ አጥቂው ሰው በጀርባቸው እና በሆዳቸው ላይ በርካታ ጊዜ ያህል እየደጋገመ ወጋቸው። ዑመር ረዲየላሁ ዐንሁም ህሊናቸውን ስተው ወደቁ። ባልደረቦቹም እየተጣደፉ ወደ እርሳቸው ጋር ሄዱ። አጥቂውንም ያዙት። በውጥንቅጦ ጊዜ ሌሎች በርካታዎችንም ወግቷል። በመጨረሻ ግን ያዙት። አጥቂውም የራሱን ሕይወት ወዲያውኑ አጠፋ። ዑመር ራሳቸውን እንዳወቁ የጠየቁት የመጀመሪያ ነገር ያጠቃኝ ሰው ሙስሊም ነው ወይስ አይደለም በማለት ነበር። ይህንን ማወቅ ለእርሳቸው በጣም አስፈላጊ ነበር። በካሃዲ እጅ ከሆነ የቆሰሉት የሰማዕትነት ሞትን ደረጃ ያገኛሉ። በሙስሊሞች እጅ መሰዋት አይፈልጉም ነበርና፣ አሁንም እዚህ ጋር ቆም እንበልና አቡበክርን ለመውጋት የተጠቀመውን ጩቤ ላሳያችሁ። ይህንን ምስል ተመልከቱ። በሁለቱም ጎኑ ስለታማ የሆነ ጩቤ ነው። ይህ መመሳሰል አቡበከር ከአላህ ጋር ያለውን ግንኙነትና ለአላህ ያለውን ጥብቅ ፍቅር እንድናደንቅ ያደርገናል። ዛሬም ድረስ አላህ በዚህ አይነት ክብር ወደ እርሱ ዘንድ የሚጠራቸው ሰዎች እንዳሉ የሚያሳየን ነው። በተመሳሳይ ሁኔታ አሊም በፈጅር ስግደት ወቅት ኩፋ ውስጥ ወደሚገኝ መስጂድ ገቡ። የስግደት አዛን ከመደረጉ ጥቂት ቀደም ብሎ የነበረ በመሆኑ ጊዜው ገና አልነጋም ነበረ። ለዓይን ይዞ ነበረ፣ ጨለማ ነበረ። ኢብን ሙልጅም የተባለ ሰው ጨለማውን ተገና አድርጎ እየጠበቃቸው ነበረ። ልክ አልይ ወደ መስጂዱ እንደገቡ ኢብን ሙልጅም መርዝ በተነከረ ሰይፍ ጭንቅላታቸውን መታቸው። ቁስላቸው ጥልቀት ስለነበረው ደሙ ከግንባራቸው ላይ የተንሸቀሸቀ ፊታቸውን ፊታቸውንና ፂማቸውን አራሰው። በዚህ ቅጽበት ላይ ሆነው በከንፈራቸው ላይ የመጣው ቃል ምን የሚል ነበር? ምን የሚል ነበረ? የአልይ ቃላቶች የነበሩት በካዕባው ጌታ ተሳክቶልኛል ነበር ያሉት። በካዲያኖችና በሙስሊሞች መሀል ትልቅ ልዩነት እንዳለ እናያለን። የማያምን ሰው ሞትን ይፈራል፣ ሙስሊምም ሞትን ይፈራል። ግን ብዙዎቻችን የምንፈራው ከፊታችን ምን እንደሚጠብቀን ስለምናውቅ ነው፣ እንዳልተዘጋጀንም ስለምናውቅ ነው። አላህ ይደሰትባቸውና የሁሴን አንድ ቆንጆ ንግግር አለ። ከካርባላ የተናገሩት ሽመር ሁላችሁንም እገድላችኋለሁኝ ሲላቸው ጊዜ ሁሴይን ፈገግ ብለው በሞት ልታስፈራራኝ እየሞከርክ ነው ነበር ያሉት። ደገሙና በሞት ልታስፈራራኝ እየሞከርክ ነው፣ ሞት እኮ ከጌታዬ ጋር መገናኛ ነው ነበር ያሉት። በተመሳሳይ ሁኔታ ሰዓድ በሞተ ጊዜና ነብዩ ዜናው በደረሳቸው ጊዜ ወደ ቤቱ እየሮጡ ሄዱ። ነቢዩ በሰዓድ ቤት እንደደረሱ ብዙዎቹ ባልደረባዎች በእዛ ተሰብስበው ነበረ። የሰዓድ ሬሳ ያረፈበት ክፍል ነቢዩ ቀበው። በሰዎች በተጨናነቀ ክፍል ውስጥ እንደሚጓሰው ሆነው ነበር የተጓዙት፣ በጥንቃቄ ነበር ያለፉት። በመጨረሻም ጥግ ላይ ከሰዓድ እግር ስር ተቀመጡ። ባልደረቦቹም ያ ረሱለላህ ክፍልኮ ባዶ ነው ለምንድን ነው እንደዚህ የሚራመዱት? ብለው ጠየቋቸው። ነቢያችንም እንዲህ ሲሉ መለሱላቸው። እኔ የማውቀው እናንተ አታውቁ እኔ የማይሆነ እናንተ አታየውም። ይህ ክፍል በመላኢካዎች ተሞልቶ እኔ እያየሁ ነው አሉ። ሱብሃንአላህ። ባልደረቦቹ የሰዓድን ሬሳ ሲያነሱ ክብደት አልተሰማቸውም ነበር። ረጅምና ጡንቻማ ሰው ነው፣ ግን በሬሳው ላይ ምንም ክብደት የለውም አሉ። ስለዚህም ጉዳይ ነቢዩን እጠየቋቸው። እርሳቸውም እናንተ ሬሳውን አልተሸከማችሁትም፣ መላይካዎቹ ናቸው ሬሳውን የተሸከሙት አሏቸው። ከዛም ነቢዩ ቀጠሉና ድ የመጣ በመሆኑ የአላህ ዙፋን እንኳ በደስታ እየተንቀጠቀጠ ነው አሏቸው። የዛሬው ቪዲዮዋችን መልእክት ይህ ነው። አንድ ሙስሊም ይህንን ዓለም ጥሎ ሲሄድ በምታየው ጊዜ እርግጥ ነው ሀዘንና ትካዜን ያመጣል። ነገር ግን መጨረሻቸው ቆንጆ ከሆነ እንግዳ ውስጥ አላህ በእነርሱ ደስተኛ ነው፣ እነርሱም ከአላህ ጋር ደስተኞች ናቸው። ይህ ሲሆን ደግሞ የአላህ መላኢካዎች አላህም ይደሰታሉ። አላህ የሁላችንንም መጨረሻ ያሳምርልን።